አንድ ይህን ቪዲዮ ተመልክተን እንመለስ። الله أكبر والله ይህ ቪዲዮ በደንብ ሼር እንድታደርጉልኝ እፈልጋለሁ። አብዛኛው ሙስሊሞች ዛሬ ጾመኞች ነን። ለአረፋ ምን አይነት ልብስ መልበስ እንዳለብን፣ ምን አይነት ውሎ መዋል እንዳለብን፣ የት መስገድ እንዳለብን፣ ምን አይነት ምግብ እንደምንበላ እናማርጣለን ሁላችንም ቢሆን እሱን እናውቀዋለን። እነዚህ የጋዛ የፓላስታይን ወንድም እህቶቻችን ግን 24 ሰዓት እንቅልፍ አጥተው ላያቸው ላይ ቦምብ እየወረደባቸው የሚበሉት እንኳን ሳይኖር በቀን ከ30 ሰው በላይ በራብ እየሞተባቸው እኛ ደግሞ እዚህ እያማረጥ እንገኛለን። ምንም አይደለም አስቸግራቸው። ዛሬ ሁላችንም ጾመኛንና፣ ወላ ለእነዚህ ወንድም እህቶቻችን በደንብ ድዋ እናርግላቸው። ወላ የጾመኛን ድዋ አላህ ቶሎ ነው የሚቀበለው እና ሁላችንም ድዋ እናድርግላቸው። ይህም ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረግን እናዳርሰው። አላህ ለሁሉም ነገር በቃችሁ ይበላቸው። አሰላሙ አሌይኩም ወረህመቱላ ወበረከቱ። ሰላም እንዴት ናችሁ? ሌላ ነኝ አልሐምዱሊላ። ይህም ክርስቲያን ወገነች ሰላም ብያለው። ሰላም ለሀገራችን፣ ሰላም ለኢትዮጵያ ሙስሊም በዓለም በስደትና በሀገራችን ላይ ያላችሁ በሙሉ ሙስሊሞች ሁላችንም ለኡማ ሙስሊሞች በሙሉ ኢድ ሙባረክ፣ እንኳን ለአረፋ በዓል አደረሳችሁናለሁ እና እንዲህ ቤተሰብ የሆናችሁኝ በሙሉ ሁላችሁን ቤተሰቦችን፣ ህዝቦችን ሁላችሁ ሁላችሁንም ኢድ ሙባረክ እያለሁ እንኳን ለአረፋ በዓል እንኳን አደረሳችሁ፣ እንኳን አብሮ አደረስን እንላለን እና፣ እንዴት ናችሁ? ሰላም ናችሁ ወይ? ተኔ ጋር አልሐምዱሊላህ፣ ማሻ አላህ። አላህ ስብሃነ ወተዓላ ደግሞ የዛሬን አመት በሀገራችን በስደት የምናሳልፈው በሀገራችን በራሳችን ቤት ምናሳልፍ ያደርገን ማለት ነው። ተፋሚኒ ጋር አላህ ስብሃነ ወተዓላ የራሳችን ህይወት እና የራሳችን ቤት አላህ ሰበቡን አደርሰን። እኛ ደግሞ ልፋታችን እንቆጥሮልን እንሻላህ። ዱዐ አድርጉ ለእኔም ዱዐ አድርጉልኝ። የዛሬን አመት ወላሂ ያረብ አላህ ስብሃነወ ታዓላ አገሬ እንዲያስገባኝ በሰላም እና የዛሬን አመት ተራሴ ህይወት ጋር የራሴ ቤት ጋር የምንኖር ያድርገን ሁላችንም። እኔ የምመኘውን ለራሴ ለእናንተ መመኝላቸዋለሁ እና ዱዐ አድርጉልኝ ማለት ነው። አላህ ስብሃነወ ታዓላ ተስደት ህይወት ያውጣል ተስደት አላህ ያወጣን ነው ምላችሁ። ቅልፍ ይዞኛል ቤት አጸዳድሬ ገና ምን አራት ሰዓት አምስት ሰዓት እያረነው ዛ እሱ ግሰጀለመተኛል ለእናንተ ምእና ለእናንተ ምንእንዲ እስኪ ሰላም ልበላችሁ ብዬ ነው። ኤድ ሙባረክ ብላኛሆን ሁላችሁንም፣ ሰላማችሁ ብዝ መልካም ኤድ ይሆንላችሁ መልካም ያረፋ በዓል ያደርግላችሁ ኢንሻአላህ። በሀገራችንም በውጭ በሰላም ሰግደው ይመለሱልን ማለት ነው። አላህ ይጠብቃቸው። ሙስሊሙን አላህ ነው ጠባቂው። አላህ ሱብሃነሁ ወተዓላ ይጠብቀን ማለት ነው ኢንሻአላህ። እና ለሰላማችሁ ብዙት ይበል የኔ ውድ ውድ ድንማርጋችሁ የኔ ማሮች ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው እና ተበፊቱ እንደውም ጣፍቼ የነበረ እየተው የቀነሰ ነው። እና አበረታቱኝ ማለት ነው። ሸርፍ አድርጉልኝ ወዳቸዋለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ኢስማኤል ልጅ ህልማየው ማታ መሰዋ ሳድር ጋንተን ስጦታ ያምቢዮሽ መና ዋህይነውና ቶሎ አደረሱት። ይህን ዜና አጂቭ ይስማይል ኢማል ነገሩን ሁሉ ሰምቶ ካባቱ አባቴ አብሽ ትእዛዙም ሙላ በጀነት ሆኜ ታያለማለ

ን አደረሳችሁ፣ ለአረፋ በዓል እንኳን ያመት ያመት ሰው አላችሁ። ዛሬ አጋጣሚ ወደ ፌስቡክ ስገባ አሱር አካባቢ ከጠቅላይ ሚኒስተር ቢሮ ለአረፋ በዓል እንኳን አደረሳችሁ ለመላው እስልምና እምነት ተከታይ ተብሎ ተፖስቷል። በዓል በመጣ አረፋና ኢድ በመጣ ቁጥር እንኳን አደረሳችሁ ለኢትዮጵያ ሙስሊሞች ከምንባል እኛ ፍትህ ነው የምንፈልገው፣ ሰላም ነው የምንፈልገው፣ መስጊዶቻችን መቃጠላቸውን እንዲቆም ነው የምንፈልገው። ኦኬ በምንኖርበት ሀገር በሰላም እንድንሰግድ ነው የምንፈልገው ግብር የምንከፍላቸው የመንግስት አካላቶች የራሳቸውን ሃይማኖት በጉልበት ለመጫን ሙስሊሙ ማህበረሰብ በዛ በዚህ ማሳደዳቸውን ከያዙ በጣም ቆይቷል። በተለይ በማዕከላዊ ኢትዮጵያ ሀዲያ ዞን ላይ የሀዲያ ዞን እንደዚሁም ከንባታ ዞን ላይ ፕሮቴስታንቶች ፕሮቴስታንት ሃይማኖትንም በጉልበት የመጫን ዘመቻቸውን በየጊዜው ነው የሚያደርጉት። ፍትሃ ለፍትሃ እንላለን ይመሰማል። ለምንጭራሽ መስጊድ ማቃጥላል በተደጋጋሚ ጊዜ በኢትዮጵያ ሕገ መንግሥት ደረጃ በሁለት የተለያዩ ቤተ እምነት መካከል ርቀቱ ምን ያክል ነው ብለን ጠይቀናል። ያንን ርቀት ሳይጠብቁ ፕሮቴስታንቶች ሙስሊሞቹን ለማሳደድ ሙስሊሞቹን ለመጮቆን መስጊድ አፍርሰው ወይም የመስጊድ በር ስር መስጊድ አፍንጫ ላይ ቸርች እንሰራለን። በቸርቹ ጩኸት እና በቸርቹ ጫጫተ ምክንያት ሙስሊሙ ተረብሾ ወይ መስጊዱን ያፈርሳል ወይ ይለቃል ወይ ሲመራው ጴንጤ ይሆናል የሚል ስራ ነው እየተሰራ ያለው፣ በሚያሳዝን ሁኔታ። ስለዚህ ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በየጊዜው እየወጣችሁ እንኳን አደረሳችሁ ለሙስሊሙ ከምትሉን እኛ ፍትህ ነው የምንፈልገው፣ ፍትህ እንዲሰፍን እንፈልጋለን። ባህድያ ዞን ሶሻል ሚዲያ ላይ ታዋቂ የሆናችሁ ሰዎች ደግሞ ስማችሁ እስከሚጠራ ድረስ እከሌ ኑር ድረሱልን እስከምንል ድረስ አትጠብቆ። ኦኬ፣ መስጂድ እየተቃጠለ ነው። ሀዲያ ዞን ላይ ሀዲያ ዞን ላይ ሙስሊም እየታፈነ እየታሰረ ነው። ሀዲያ ዞን ላይ ሙስሊም ምን ያደርጋል እየተባለ ነው። እና በሰለጠነ ባህለኛ ክፍለ ዘመን ልክ እንደ አጼ ይኩኖ አምላክ አጼ ይኩኖ አምላክ እንግዲህ ከሰሜን ወደ ደቡብ ነው ሰይፍ ይዞ ወርዶ ሙስሊም ማህበረሰብ ሲጨፈጭፍ የነበረው የአጼ ይኩኖ አምላክ ርዝራጆች እንዳነል የሀዲያ ጴንጤ ሀዲያ ጴንጤ በእርዳታ ስንዴና ዘይት ነው የተፈጠረው እና የጴንጤ ጥጋብ አልተቻለም። እባካችሁን፣ እባካችሁን የኢህአዲያን ጴንጤ ማዕከላዊ ኢትዮጵያ ላይ ያለ ጴንጤ ያዙልን ነው የምንለው። ኦኬ የፌዴራል መንግስት ይህንን ያዝልን። አይ የፌዴራል መንግስት እንዴት እንዲህ ይባላል? የክልሉ መንግስት ለምትሉት የክልሉ መንግስት ተጠሪነት ለፌዴራል መንግስት ነው። ኦኬ በክልሉ መንግስት ስር ያለው ደግሞ የዞን አስተዳዳሪ ነው። ፓስተሮች ናቸው። ለምሳሌ የኢህአዲያ ዞን አስተዳዳሪ ፓስተር የሆነ ፕሮቴስታንት ሃይማኖት አገልጋይ ነው። ወድ ሀዲያ ዞን ላይ አናለሞ ወረዳ ላይ ብትሄዱ አናለሞ ወረዳ አስተዳደር ፓስተር የነበረ ሰው ነው። ይገርማቸዋል። ስለዚህ ጠግቧል። በቃ ሀዲያ ላይ በበስነስ በህግ መጠይቋቸው፣ በሃይማኖትም ቢያዙ፣ በሽማግሌ ቢያዙ በምንም እንትን የሚላቸው የለም። ልክ አሜሪካ መንግስት የጋዛን ህጻናት እንደሚጨፈጭፈው በጉልበት እንደዛ በጉልበት በቃ እንጨፈጭፋችኋለን፣ መስጊዳችሁን እናቃጠላለን። እናንተ በግዴታ ጴንጤ ከሆናላችሁ። እንደዚህ ነው እየዛቱ ያሉት ማለት ነው። እና ይደብራል። የፌዴራል ጠቅላይ ሚኒስትር በየበዓሉ እንኳን አደረሳችሁ ለኢትዮጵያ ሙስሊሞች የምትሉት ጀስት ይደብራል፣ ይደብራል። አገሮት ላይ ሰላም ሳያሰፍኑ እንደዚህ ማለ እንደሚደብር ለማስታወስ ይደብር ያክል ነው እንጂ ፍትህ እንደም እንደሌለም አውቃለሁ። ፍትህም እንደማያስመጡ እናውቃለን። ኢትዮጵያ ላይ ሲጀምር የኢትዮጵያ ሙስሊም ፍትህ አያገኝም። ይሄ የታወቀ ነው። الارض ستهيئ ليوم عرفه